ግን እንዴት እንደማስለቀስሽ ደግሞ ወደፊት እየታየ ነው። ገብቶሻል፣ እንደምታለቅሽ አራት አመት ሰርተሽ ነው ተብሎ ችግር የለም አራት አመትም ማለት ነው። እኔ የምፈልገው ዋናው ገንዘቡን አይደለ፣ ገንዘቡ ይጠራቀምልኛል። ነገ ግን እኔ ጂ ነው ሞለበት አገባለሁ፣ ጠብሳለሁ። የገዛ ጓደኛሽ እሺ። ሰላም አለይኩም ወራህመቱላሂ ወበረካቱህ። ክርስቲያን ወንድምና እህቶቼ በያላችሁበት ሰላምታ ይድረሳችሁ። መልካም የስራ ሰዓት የስራ ጊዜ እየሆነላችሁ ይህን ቪዲዮ የምታዩት በሙሉ አዲስ ከሆናችሁ ሼር እያረጋችሁ ሰብስክራይብ ያላረጋችሁ ሰብስክራይብ እያረጋችሁ ይህን ቻናል ለእህቶቻችን አድርሱላቸው ማለት ነው። አንዳንድ ሌባ፣ አረመኔ፣ ጨካኝ በቃ በቃላል የማያገጣጠም ባሎች አሉ፣ እና ደህነኛውን ከአረመኔው ቆንጆን ከማስጠሌው የሚያገናኝ ህይወት ነው። አዱን አይነትና ማለት ነው። እና እንግዲህ እንደምታዩት ይሄ ደግሞ አንዳንድ ጨምላቃዎች አሉ በጣም እዚህ ሀገር ተቀምጠው የመዳም ቀመሞችን እያስፈራሩ ሲፈልጉ በቤተሰቦቻችን ይመጡባቸዋል። ሲፈልጉ በህይወትሽ ስመጪ እንደዛ አድርግሽ ያለውኝ ዋ አልቅሽም፣ ላኪ ይሄን ያክል ቁጭ ብሎ እየበላ ማይሰራ እናንተ ለማድሄት አእምሯችሁን ለመንካት የሚሰሩና የሚጥሩ ወንዶች አሉ ማለት ነው። እና እነዚህን ወንዶች እኔ ምን ታረገ፣ በጣም እየፈራችሁም ስለሆነ ቤተሰቦቻችሁ እየፈራችሁ ስለሆነ አብዛኞቻችሁ የምጠይቁ ጥያቄዎች አሉ። እንዲህ ዞር ያየሁት ነው ማለት ነው፣ ይሄ የሚያወራውን ይሄ ቆሻሻ ማለት ነው። እና እናንተ ምን ታደርጋላችሁ? አብዛኛው እናንተ የምትጠይቁ የሚመቱ ወንድሞቼ፣ እህታችሁ ማን ነው? እህቶች የምጠይቁኝ፣ ከሀገር ውጭ ሁነን ሀገር ውስጥ አይደለንም፣ ከሀገር ውጭ ሁነን ውክልና ፍች መፈጸም እንችላለን ወይ ብላችሁኛል። ፍች ማለት ውክልና ማለት ለማታውቁት፣ ውክልና ማለት ከሀገር ውጭ ሆናችሁ ሀገር ቤት ሳትኖሩ ማለት ነው። እናንተን ወክሎ እናንተን መስሎ የሚከራከር ያንን ጉዳያችሁን የሚያስፈጽም ሰው ውክልና ይባላል። እና ውክልና መስጠት ሰታችሁ ፍች መፈጸም ትችላላችሁ አድምጡኝ ፍቺ የምፈጽሙት ምናልባች ቤተሰብ ወንድም ወይም እህት፣ አባት እናት ሊከራከርላችሁ ይችላል። ግን ምናልባች በትምህርት እጥረት ላይከራከርላችሁ ከቻለ ወይም ፈርቶ ያንን ባልተዊ ፈርቶ እያስፈራረሙ ወይም በፍራቻ የማይከራከርላችሁ ከሆነ ምን ታደርጋላችሁ? እናንተ ቀጥታ በወር ወይ በሁለት ወር የሚፈጸም ነገር ስለሆነ ማለት ነው። እናንተ እናንተም ታደርጋላችሁ። ከ40 እስከ 50 ሺህ ብር ብቻ ነው ማውጣት ቢመጣ ቢመጣባችሁ ማለት ነው። እዛ ሀገር መታችሁ ያንን ነገር ለማስፈጸም እስከ 80 እስከ 90 ሺህ ብር ሊፈጅባችሁ ይችላል። ግን እስከ 50 ሺህ ከ በቃ በዛ ተፍሎ 50 ሺህ ብር እዛው እየሰራችሁ ውክልና ለጠበቃ ሰጥታችሁ ጉዳዩን እንዲያስፈጽምላችሁ ማድረግ ትችላላችሁ። ተችላላችሁ። እየሰማችሁ ነው ያው ውክልና ያጠበቃ ማድረግ ያለበት የሚጻፉትን ትክክል ትክክለኛውን ይዞ ማለትም ትዳር የትዳር አጋሌ እንደዚህ እንደዚህ ስላልሆነልኝ በህይወቴ እየቀለደብኝ ስለሆነ ለትዳር ብቁ ስላልሆነ ብላችሁ የሚጻፉትን በህይወታችሁ ያጋጠማችሁን ስለሱ የምታነሱትን ነገር አንስታችሁ ከዛ በኋላ በወረቀት አስፍሮ ለፍርድ ቤት መክሰስ ነው ያለበት። ይከሳል። ከዛ በኋላ ያ ተከሳሽ ተከሳሽ ባል ተብዬ የማይቀርብላችሁ ከሆነ፣ ፍርድ ቤት የማይቀርብ ከሆነ የክስ ወረቀቱን ይሰጠዋል ጠበቃው። ከዛ በኋላ የማይቀርብ ከሆነ በሌለበት አስራ አምስት ቀን ይጻፋል። አስራ አምስት ቀን ይለጠፋል ክሱ ማለት ነው። አስራ አምስት ቀን ይለጠፋል። አልቀርም፣ አሻፈረኝ፣ የፈለገችውን ታንጣታ አለ። አስራ አምስት ቀን ይለጠፋል፣ በሌለበት የሚወሰን ይሆናል ትዳራችሁ በሌለበት ይፈርሳል ማለት ነው። እሱ ፍቹ ይቀደላል። በዛ መሃል ማለት ነው ፍርድ ቤቱ ይቀደዋል። እና ደግሞ ተቀረበም ይከራከራል የሚያደርገውን ያደርጋል። እናንተም ለዛለጠበቃ ለጠበቃ እንትን እያላችሁ በወር እየከፈላችሁ ለዛ ለጠበቃ ማለት ነው ከዛ በኋላ ፍርድ ቤት ምናልባች ከፍርድ ቤት ወደ ችሎት ይመልሳል። ችሎት ደግሞ እዛ ሀገር ውስጥ ከሆኑ ይቅረቡ ይላል። ይቅረቡ ተቀረቡ እና መካከራቸው የሚገናኙበትን መፍትሄ በሽምግልናም ወይ እንመልሳቸው ይልል ይሆናል። ያ ፍርድ ቤት ማለት ነው። እና በፍርድ እዛ ሀገር ከሆናችሁ ቀርባችሁ አንዳይ አይወስኑ የሚወስነው ሽማግሌ ይልካችኋል። ከሽማግሌ እምቢ ካላችሁ ካቃታችሁ ሽማግሌዎች፣ ሶስት አራት ሽማግሌዎች አቅተውናል ብሎ ይፈርምና ከፈረመ በኋላ ወደ ፍርድ ቤት ይሄዳል። በቃተ እዛው ፍርድ ቤት ክርክራችሁን ሰምቶ አመዛዛኙን አይቶ ፍቻችሁን ይፈጽማል ማለት ነው። ግን እናንተ ስለሌላችሁ በሌላችሁበት እንዲፈጽምላችሁ ከፈለጋችሁ ደግሞ የሉም ከሀገር ውጭ ናቸው፣ ለስራ ወጥተዋል እሱ ደግሞ እዚህ እየሰራም አይደለም እየቃመ እየጫሰ አንዳንድ ዱርዬ ወንድ ጓደኞቹ ጋር እየሆነ ገንዘብን እያጠፋና ህይወቴን እያጨለመብኝ ስለሆነ ስላላችሁ፣ ስላቀረባችሁ ያንን ክስ ከዛ በኋላ እናንተ ያጠበቃ በሚገርም ሁኔታ ተከራክሮ ከሆነ ያሸንፍና ይፈጽምላችኋል ማለት ነው። ያንን ልጅም ሪከርድ ካለበት ክስ ካለበት። ምክንያቱም ድርጊ እንደዚህ አይነት ድርጊዎች አይጠፉም። ክስ ካለበትም እንደዚሁ ሁለተኛ ክስ በማለት ሌሎችም ሪከርድ ስላለበት አለምንም ይፈርምላችኋል፣ ይቀደዋል። ያንን የክስ ወረቀት ማለት ነው። ያንን እንትናችሁን ኒካችሁን ማለት ነው። ከዛ በኋላ ነጻ ምወጭበት ይሆናል ከእንደዚህ አይነት ባለይ ሰው ጋር እና ምን ለማለት ነው በሌላችሁበት መፈረም በሌላችሁበት መፈጸም ይችላል፣ ኒካችሁ ወረቀት መቀደድ ይችላል ስላችሁ ነው። እንዳይረዝምባችሁ ቪዲያችሁን ሼር እያደረጋችሁ አበርታቱኝ ማለት ነው። እንደዚህ አይነት ቆሻሻ ወንዶችን እኔ ጥላለሁ፣ ምክንያቱም በእናቴ በቤተሰቦች ላይ የደረሰ ነገር ስለሆነ ይሄ ነገር። እናቴ አስራ አንድ አመት ተቀምጣለች። አስራ አንድ አመት ሲፈታ ሲያገባ እንደዚህ ልክ እንደዚህ እንዳለው ማለት ነው ሲፈታ ሲያገባ ኑሮ ከዛ በኋላ እናቴ ከመጣች በወሯ በአስር ዓመት ውጭ ሆና በወሯ ከመጣች በወሯ መጣ ማለት ነው፣ ግን አይተዋወቁም። ከዛ በኋላ እኔም በሰማ እኔም በስሜት አሁኝ ነበረ እና ለሽማግሌ ለራሱ አምሳ ሺ ብር የፍች አምሳ ሺ ብር ሰተን ነው ፍቹን የፈጸመ የፈጸመችው እናቴ። እናም እናንተ እንደዛ ሳታቆዩ እንደዛ ሳታቆዩ በአጭር በሌላችሁበት መፈጸም ይችላል ግን ፈርታችሁ ከሆነ እናንተ ህይወታችሁ ይበላሻል። ምክንያቱም ህይወታችሁ የሚበላሸውም ቤት ትሰሪያለሽ፣ ምን ታደርጊያለሽ፣ ብዙ ነገር በራስሽ ስም የምታበጃጅ ከሆነ ያ ነገር እሱ ይደርሰዋል ማለት ነው። ከደረሰው ደግሞ ግማሽ ግማሽ ግማሽ ፍንካሽ አይተውልሽም፣ ግማሽ ግማሽ ይካፈልሻል። ከዛ በኋላ ያልቅልሻል። አንቺ ህይወት የንግድ መቋቋሚያ እሱ ባልሰራ እዚህ ቁጭ ብሎ ይቅማል፣ ያጨሳል። ከዛ በኋላ አንቺ ካፈልሻል ማለት ነው። በሌለሽበት ግን ተፈጸመ። እንደዛ ነው ማድረግ ያለበት። እና እንዳይረዝምባችሁ ላይክ፣ ሼር፣ ሰብስክራይብ እያረጋችሁ አበረታቱን። እኔ እንደዛ አይነት ነገር ስለ እናንተ ሲነሳ ስሜት ይሆናለሁ። ለምን እንደሆነ አላውቅም። የሚኖር ነው እና አመሰግናለሁ። ያው እንግዲህ ብዙ ነገር አወራ ነበር፣ ይረዝምባችኋል። ቤተሰብም አሁን ላይ በቤተሰብ ስም ብታረጉት አይካፈልም ነበር። ግን ቤተሰብ እየከዳ ነው። እህት ወንድም፣ አባትም ያንች አይደለም የኔ ነው እስከ ማለት እየደረሰ ስለሆነ እንደናንተ እንደዚህ ባጭር ብታጥፉት አሪፍ ነው ብዬ ነው ይህን ሀሳብ ያመጣሁላችሁ። አመሰግናለሁ። መልካም ቆይታ፣ መልካም ጊዜ ይሆንላችሁ።